በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች ምዕመናን፣ ምዕመናት እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ በዓለ ዕርገትና ለእመቤታችን ቅድስት ድንግል ማርያም ደብረ ምጥማቅ ዓመታዊ ክብረ በዓል በሰላም አደረሳችሁ። ውድ የ19 ሚዲያ ተከታዮች በሀገር ውስጥ በውጭ አገርም ያላችሁ ሁላችሁም ይህንን ቪዲዮ ሸርና እና ሰብስክራይብ ያደረጋችሁ እንድትከታተሉት እየጠየቅኩ የእለቱን ስንክሳር አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራ ወአሚሩ ለግንቦት በዛቲ ዕለት ኮነ በዓላ ለእግዝእትነ ቅድስት ድንግል ማርያም በደብረ ምጥማቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት አንድ በዚህ ችለት አምላክን የወለደች መቤታችን ቅዱስ ድንግል ማርያም በደብረ ምጥባቅ በሰሞያ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉ ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪዋም የመላይት ሰራዊት የመላይት አለቆችም በየማድረጋቸው ክንፋቸውንም ዘርግተው ይቆሙ ነበር ይጋርዷታን ሱራፌልም ማይጥንታቸውን ይዘው ለንግስት ገናንነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አበ ሰማይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። አንድ ልጁን ልኮ ከአንቺ ሰው ሆነ። ሁለተኛ ሰማይታትም በየማድረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማይታት መጥተው ይሰግዱላታል። ከርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሪዎስ ነው። ከዚህ በኋላ ሰማይታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻርቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ ያስገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። የተሰበሰቡትን ባዩ ጊዜ ደስታ ይመላባቸዋል በሰማይ ያሉ ይመስላቸው ነበር እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀሮቹ ቅድስት ድንግል ማርያም መቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውንም ወደ ላይ ይወረውሩላታል የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች ለበረከትም በየጥቂቱ ይካፈሉታል እንዲህም አምስት ቀን ሁሉ ክርስቲያንም እስላሞችም አረማውያንም ያዩዋታል ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል እርሷም ተባርካቸውና ይመለሳሉ ለእግዚአብሔር ምስጋና ይሁን እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን በረከቷ ከእኛ ከህዝበ ክርስቲያን ጋር ለዘላለም ይኑር አሜን ሰላም ለለሪውኪ ከማይነ ወለት ሀበእማ መዋዕላ ሐምስ እስከ ኢትፌጸማ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ ብፁዓት አዕይንት ዘነጸራኪ በግድማ ወብፁዓት አእጋር ቅድሜኪ ቆማ። በዚህ ችለት የከበረ አባት አባ መርትያኖ ሳረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚያም በኋላ መረኖህ ወደምትባል በጭ ሰሪያ ወደ ወዳለችም ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት፣ በጾም፣ በስግደትም በሌሊትና በመዓልት በመትጋት እየተጋደለ ስልሳ ሰባት ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በየቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ መንዘራ ሴት ሰማች። ጽርቁንና ቅድስናውን በመናገር የሚያመሰግኑትንም እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትምህርቱም ባፈረስኩት ነበር። እነርሱም ግን ጽንክርናውንም ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጄ ከእኔ ጋራ በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸው። ገንዘብ ሊሰጧት ተስማሙ። ያን ጊዜ ተነስታ ጌጦቿን ልብሶቿንና ሽቷንም ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት ማስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዳይበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ በተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህ በኋላ ከፈተላት። በዚች ሰዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ፣ ጌጦቿንም ተሸልማ፣ ሽቶዋንም ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚለየኝ የለም አለችው ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርንም የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናን? አላት። ይህንንም ብሎ ከርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትሺ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች በእሳት ውስጥ እግሩንም ሲያቃጥል አይታው እጅግ ደነገጠች፣ ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይዋ አውጥታ ጣለች፣ ከእግሩ በታች ሰገደች። ስለ ነፍሷ ድነትም እንዲረዳት ለመናችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ የአስተምራትና የምክራት ልብ ያስደረጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት፣ ተጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋ በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈጎስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርታያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ስራውንም እየሸጠ ምግቡንም ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርሳያኖስ ወዳለበት ደሴት የባህሩ ማይበልም አደረሳት። በአያትም ጊዜ ደነገጠ አደነቀም። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔር ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጅለትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ተቶላት ወደ ባህር ተወርሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 ሀገሮችንም እስኪደርስ አደርስ በአገሮችም ባሉ ገዳማትም ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላ የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርሳያኖስ ስጋ እንዲያስብ ነግሮት ነበር። ከዚያም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያቺ ሴት ግን እስከ ዕረፍቷ ቀን ባለመርከብ የሚጎበኛት ሆነ። በአረፈች ጊዜ ስጋዋ እንደበረዶ ነጥቶ አገኛት። ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸው ከኛ ጋር ተኑር ለዘላለሙ አሜን። ሰላም ለመርተያን ወስምነጽሮ አንስት ዘጎየ ላይሌሁ ሰይጣን አመተ መክነየ አዘኪሮ አዘጭሮ ኩሎ አመለ እግዚኡ ጸለየ እስካው ጻይከኒ አበረክብ ናህየ ዓይለፍከኒ ይቤ እሳተ ወማየ ወበዛት ይለት በዚህች ይለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶራያዊ አረፈ። ለዚህም ቅዱስም የመፈወስና ድንቆች ተአምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልግሎችንም አብስሎ አቀረበላቸው። ስጋ አንበላም ባሉት ጊዜ በላያቸው አማትፎ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበረ። በጸለየና በእጁ በማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲስ ቀንም ሰይጣን በክፋቱ ሊያጠፋው ወደ ርሱ መጣ። እርሱ ግን በላዩ በአደረ መንፈስ ቅዱስ ተንኮሉን አውቆና ወደ በዓት ግባ አለው። በገባም ጊዜ በላዩ ዋሻውን ደፈነው ታላቅ የቋጥኝ ደንጃም ጫነበት። ሰይጣንም አፈረ። ዳግመኛም ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ ወደሚቀዳባቸውም አራት እንስሮችን በአንበሳጅ የጫነ በመውሰድ አስር አመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሮን እጓላ ተርግብ ዝአስረረ ድራተ በስሉ በእሳት ከመ ይኩኑ ድራራ እያንጤዎሙ ፍኖቱ ወጀርክሞሙ ወትረ ማየት ማየታ ሄቲት ሐማ ነጻ ማይደረ በማየት አበእዱ ሰሄቦ አይረገ ደብረ በዛቲ ዕለት በዚህች ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ለአባት እናቶቻችን የተገለጠች እመቤታችን ለእኛም በረድኤት ትገለጽልን፣ ጣዕመ ስሟ በአንደበታችን፣ ጣዕመ ፍቅሯ በልባችን